ሰላም ሰላም ውድ ቤተሰቦች እንዴት አላችሁ ልኝ እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን እንዴት አድርገን እያንዳንዱ መለየት እንደምንችል ይዤላችሁ መጥቻለሁ። ከሀ እስከ ቼ ያሉትን ፊደሎች በደንብ እየለየን እንዲሁም ደግሞ ቃል እየመሰረትን ጎን ላይ ደግሞ በደንብ እየያዛችኋቸው እንድትመጡ እንድትረዱ ለየት ያለ ቪዲዮ አምጥቼላችኋለሁ ማለት ነው። በደንብ ተከታተሉ። እያንዳንዱ ፊደል ከግራ ወደ ቀኝ እንዲሁም ደግሞ ከቀኝ ወደ ግራ እየጠራናቸው በደንብ እየተለማመድን እንሄዳለን ማለት ነው። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ በግል መማር የምትፈልጉ በአጭር ጊዜ ማወቅ መረዳትና መጻፍ የምትፈልጉ ልጆች ካላችሁ በኢሞ፣ በዋትሳፕ እና በቴሌግራም እያስተማርኩ ነው። እናንተም ተቀላቅላችሁ በሳምንት አምስት ቀን በቀን አንዳንድ ሰዓት መማር ትችላላችሁ ማለት ነው። ይደውሉ፣ ያናግሩን እኛ እናስተምራችኋለን ማለት ነው። ስለዚህ ወደ ትምህርታችን ስንመለስ የአማርኛ ፊደላት ብዛታቸው ሰላሳ አራት ፊደላት ናቸው። እያንዳንዳቸው ደግሞ ወደ ጎን ሰባት ፊደሎች አሉ ማለት ነው። ሰባቶቹ ማለት አንድ ሁለት ሶስት አራት አምስት ስድስት ሰባት አሉ ማለት ነው። እያንዳንዱ ወደ ጎን ሰባት ስላላቸው በእያንዳንዱ ፊደል ቤተሰብ ውስጥ ሰባቱንም በደንብ እየለየን እያጠራን እንሄዳለን ማለት ነው። ስለዚህ በደንብ ተከታተሉ። እንዲሁም ደግሞ ቃላት ምስረታ ይዤላችሁ መጥቻለሁ። እነሱንም በደንብ የምናይ ይሆናል ማለት ነው። ስለዚህ ፊደሎቹን እየጠራን ከመጀመሪያው ጀምረን እንሄዳለን ማለት ነው። በደንብ ተለማመዱ። በደብተር በወረቀት እየጻፋችሁ በኢሞ በዋትሳፕ እና በቴሌግራም ብትልኩልኝ እያረምኩኝ እያስተካከልኩኝ እምልክላችሁ ምመልስላችሁ ይሆናል ማለት ነው። ደውሉ። ስለዚህ ወደ ትምህርታችን ስንመለስ መጀመሪያ ላይ በሃ ቤተሰብ ውስጥ ያሉት ፊደሎች እንጥራቸው። መጀመሪያ መናገኛት ማናት፣ ሀ፣ ሁ፣ ሂ፣ ሀ፣ ሄ፣ ህ፣ ሆ ሆ እንላለን ማለት ነው። ከመጨረሻው ደግሞ ወደ መጀመሪያው ስንመጣ ሆ ህ ሄ ሀ ሂ ሁ ሀ ብለን በቀላሉ እንጠራቸዋለን ማለት ነው። በመቀጠል ደግሞ የማንም ቤተሰብ እናገኛለን? የለ ቤተሰቦች እናገኛለን። ወደ ለ ቤተሰቦች ስንሄድ ደግሞ ለ ሉ ሊ ላ ሌልሎ እንላለን ማለት ነው። ከመጨረሻው ደግሞ ወደ መጀመሪያው ስንመጣ ሎ ል ሌ ላ ሊ ሉ ለ ለ እንላለን ማለት ነው። በጣም አሪፍ። በመቀጠል ደግሞ አሁን የማን እናገኛለን የሀ ቤተሰቦችን ሀ ቤተሰቦችን እስቲ እየጠራናቸው ሂድ ሀ ሁ ሂ ha he እዚህ ላይ መረዳት የለባችሁ ነገር የመጀመሪያው ሃ ና እቺ ሃ የሚለያዩት ያው ፊደላቸው ድምጻቸው ተመሳሳይ ቢሆንም በቅርጻቸው ግን የተለያዩ ናቸው ማለት ነው። በቅርጽና አቀማመጣቸው። ስለዚህ በዛ መንገድ ተረዱት። ሃመርኳ ነው ምንም ተብላ የምትጠራው። ግን ስትነበብ ሀ ተብላ ነው የምትነበብ። በዛ መንገድ ለይታችሁ ያዟት ማለት ነው። በመቀጠል ደግሞ የማን ቤተሰብ እናገኛለን? የመ ቤተሰቦችን መ። እስቲ ስንጠራቸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ እንላለን ሞ። በመቀጠል ደግሞ ከመጨረሻ ወደ መጀመሪያ ስንመጣ ሞ ም ሜ ማ ሚ ሙ መ እንላለን ማለት ነው። በጣም አሪፍ። እንዲሁም ደግሞ በመቀጠል የማንም ቤተሰብ እናገኛለን። የሰ ቤተሰብ ሰ። ሰን ደግሞ ስንጠራ ሰ ሱ ሲ ሳ ሴ ስ ሶ። ሶ ከመጨረሻው ደግሞ ስንጠራ ሶ ስ ሴ ሳ ሲ ሱ ሰ ብለን እንለያችኋለን ማለት ነው። ይሄ ንጉሡ ሰ በመባል ይጠራል። ሌላ ሁለተኛ ሰ ስላለ በዛ መንገድ ለዩት ማለት ነው። ያው ስናነበው ግን ሰ ብለን ነው የምናነበው ማለት ነው። በመቀጠል ደግሞ የምናገኛቸው የረ ቤተሰቦችን ነው። የረ ቤተሰቦችን ደግሞ ስንጠራ እስቲ ረ ሩ ሪ ራ ሬ ሮ ሮ እሽ ከመጨረሻ ወደ መጀመሪያ ስንመጣ ሮ ር ሬ ራ ሪ ሩ ረ እንላለን ማለት ነው። በጣም አሪፍ በመቀጠል ደግሞ አሁን የማናገኛለን የሰ ቤተሰብ ሰ ቤተሰብ እያችሁት ይሄ እሳቱ ሰብ በመባል ይታወቃል። ያው ሰብ ብለን ነው የምንጠራው። ስለዚህ እስቲ እንጥራው ሰ ሱ ሲ ሳ ሴ ስ ሶ ሶ እስቲ ከመጨረሻው ደግሞ ወደ መጀመሪያው ሶ ስ ሴ ሳ ሲ ሱ ሰ ብለን እንጠራዋለን ማለት ነው። በጣም አሪፍ በመቀጠል ደግሞ የምናገኘው የማን ቤተሰብ ነው? የሸ ቤተሰብ ሸ ሸ ሹ ሺ ሻ ሼ ሽ ሾ። በጣም አሪፍ። ከመጨረሻው ደግሞ ወደ መጀመሪያ ስንጠራ ሾ ሽ ሼ ሻ ሺ ሹ ሸ እንላለን ማለት ነው። በጣም ቀላል ናቸው። በጣም አሪፍ። እሺ፣ በመቀጠል ደግሞ የማን ቤተሰብ እናገኛለን? የቀ ቤተሰብ ቀ ቤተሰብን ደግሞ እንጥራው እስቲ። ቀ ቁ ቂ ቃ ቄ ቅ ቆ እንላለን። ከመጨረሻው ደግሞ ወደ መጀመሪያ ስንጠራ ቆ ቅ ቄ ቃ ቂ ቁ ቀ እንላለን ማለት ነው። በጣም አሪፍ። የቀ ቤተሰቦች ናቸው ማለት ነው። በመቀጠል ደግሞ የማን ቤተሰብ እናገኛለን? የበ ቤተሰቦች እንጥራቸው እስቲ በ ቡ ቢ ባ ቤ ብ ቦ ቦ እንላለን። ከመጨረሻው ደግሞ ወደ መጀመሪያው ስንጠራ እቺ ማናት? ቦ ብ ቤ ባ ቢ ቡ በ ብለን ከመጨረሻው ደግሞ ወደ መጀመሪያው እንጠራችኋለን ማለት ነው። በጣም አሪፍ። እነዚህን የበ ቤተሰቦችን በደንብ እየለያችሁ ትሄዳላችሁ ማለት ነው። እንዳይ በዛ ብዬ ነው እስከቸ ቤተሰብ ያመጣሁላችሁ። ከበ ቤተሰብ ቀጥሎ ደግሞ የማን ቤተሰብ አለ? የቨ ቤተሰቦች አሉ። ቨ እስቲ ንጥራቸው። ቨ፣ ቪ፣ ቫ፣ ቬ ቮ ከመጨረሻው ደግሞ ወደ መጀመሪያ ስንጠራ ቮ ቭ ቬ ቫ ቪ ቨ ብለን ከመጨረሻው ደግሞ ወደ መጀመሪያው እንጠራቸዋለን ማለት ነው። በመቀጠል ደግሞ የማንም ቤተሰብ እናገኛለን። የተ ቤተሰቦችን ተ የተ ቤተሰቦችን ደግሞ የጠራን ስንሄድ መጀመሪያ የምናገኘው ተቱ ቲ ታ ቴ ት ቶ እንላለን ማለት ነው። ከመጨረሻው ደግሞ ወደ መጀመሪያው ስንመለስ ቶ ት ቴ ታ ቲ ቱ ተ እንላለን። ይሄ ከመጨረሻው ወደ መጀመሪያው ስንጠራቸው ያላቸው ድምጻቸው ነው ማለት ነው። በመቀጠል ደግሞ የማንን ቤተሰብ እናገኛለን? የቸ ቤተሰቦች አሉ። እስቲ እንጥራቸው ቸ ቹ ቺ ቻ ቼ ች ቾ እንላለን ማለት ነው። ከመጨረሻው ደግሞ ወደ መጀመሪያ ስንጠራ ቾ ች ቼ ቻ ቺ ቹ ቸ እንላለን ማለት ነው። ስለዚህ በጣም ቀላል ናቸው ለመለየት አይከብዷቸውም። እያንዳንዱ ፊደል ቅርጻቸውንና አቀማመጣቸው ቤተሰባቸውን እያንዳንዱ ቤተሰባቸውን በደንብ ላያቸው ማለት ነው። ቃላት ምስረታውን ደግሞ ኮሜንት ላይ እየጻፋችሁ ተለማመዱ። ስለዚህ ወደ ቃላት ምስረታው ደግሞ ስንሂድ መጀመሪያ የምናገኛቸው በሀ ቤተሰብ ውስጥ ያሉትን ነው። ምሰራላችሁ ማለት ነው። በደንብ ተለማመዱ እየጻፋችሁ በደንብ እዩዋቸው። ቀላል ናቸው ማለት ነው። ስለዚህ መጀመሪያ ላይ በሀ ቤተሰብ ውስጥ ያለ ቃላት ምስረታ የሰራውላችሁ የሃ ቤተሰብ መጀመሪያ አያችኋት። የሃ ቤተሰብ መጀመሪያ ናት። ቀጥሎ ደግሞ የለ ቤተሰብ ሰባተኛ እችው። ስለዚህ ሃና ሎ አንድ ላይ ሲሆኑ ሃሎ ሃሎ ይላል ማለት ነው። ሃሎ ብላችሁ በቀላሉ መረዳት ትችላላችሁ። በመቀጠል ደግሞ በለቤተሰብ ሰባተኛ ሰባተኛና አያችኋት፣ ይቺ ፊደል እና የመ ቤተሰብ ሁና ሶስተኛ እዚህ ጋ ያለችዋ ፊደል አያችሁ ስለዚህ ሎ እና ሚ አንድ ላይ ምን ይላል? ሎሚ ሎ ሚ ብለን በቀላሉ ማንበብ እንችላለን ማለት ነው። በጣም አሪፍ በመቀጠል ደግሞ ቺ ፊደል ያልኳችሁ ማናት? ሀ የመጀመሪያ ፊደል ቺው ዝጋ ያለችዋ ሀ ናት። ሀ እንላለን። ቀጥሎስ የረ ቤተሰብ ሁና ስድስተኛ ዝጋ ያለችዋ ፊደል አያችኋት፣ ር ናት። ስለዚህ ሀና ር አንድ ላይ ሲሆን ሀር ሀር ጨርቁ ሀር ነው ሀር ነው ብለን እንገልጻለን ማለት ነው። በጣም አሪፍ። በመቀጠል ደግሞ የመቤተሰብ ሰባተኛ እችው ዜጋ ያለችው ፊደል ቀጥሎ ደግሞ የለቤተሰብ ሁነ አራተኛ ዜጋ ያለችው ፊደል እያቸዋል የለቤተሰብ አራተኛ። በጣም አሪፍ። ስለዚህ አንድ ላይ ምን ይላል ማለት ነው? ሞናላ አንድ ላይ ሞላ ሞላ ብለን እናነባለን ማለት ነው። በጣም አሪፍ። በጣም ቆንጆ። በመቀጠል ደግሞ ማን እናገኛለን? የሰ ቤተሰብ ሁና ሁለተኛ እዚህ ጋር ያለችው ፊደል ሱ ናት። ሱ። ቀጥሎ ደግሞ የረ ቤተሰብ ሁና ሶስተኛ ሪ። በጣም አሪፍ። ሱ እና ሪ አንድ ላይ ሲሆኑ ሱሪ፣ ሱሪ እንላለን። አያችሁ? ሱሪ በጣም ቀላል ነው። ሱሪ። በጣም አሪፍ። ቀጥሎ ደግሞ በመቀጠል ደግሞ በረ ቤተሰብ ያለውን ላሳያችሁ። በረ ቤተሰብ ሰባተኛ ማናትች ፊደል ሮ ናት። ሮ። ቀጥሎስ የበ ቤተሰብ ሆነ አራተኛ እዚህ ጋ ያለችዋ ፊደል ባ። ስለዚህ ሮ እና ባ አንድ ላይ ሲሆኑ፣ ሮባ ሮባ ብለን እናነባለን። የሰው ስም ሮባ ብለን በቀላሉ እናነባለን ማለት ነው። በጣም አሪፍ በጣም ቆንጆ። በመቀጠል ደግሞ በሰ ቤተሰብ ስንተኛ ናት? ሁለተኛ እዚች ጋር ያለችዋ ፊደል ሱ እንላለን። በጣም አሪፍ። ቀጥሎ ደግሞ የቀ ቤተሰብ ሆና ስድስተኛ ይኸው ቅ ቅ እንላለን። ስለዚህ አንድ ላይ ስናነበው ሱ ቅ ሱቅ ሱቅ ብለን እናነባለን ማለት ነው። በጣም አሪፍ። ቀጥሎ ደግሞ በሸ ቤተሰብ ስድስተኛ የሸ ቤተሰብ ስድስተኛና የሸ ቤተሰብ አንደኛ ፊደሎች ብዙ ልጆች እየተምታቱባቸው መለየት ይቸገራሉ ግን በቀላሉ የምትለዩባቸው መንገድ የሸ ቤተሰብ ስድስተኛ አንገቷ ወደ ጎን ጠመም ያለች ናት። አንገቷ በግራ በኩል ትንሽ ጠመም ትላለች ወይም ታጋድላለች። በሱ መንገድ ለዩት። ስለዚህ የሸ ቤተሰብ ስድስተኛ ሽ ትላላችሁ። ቀጥሎስ የረ ቤተሰብ ሰባተኛ ሮ፣ እችው ሮ። ስለዚህ ሽና ሮ አንድ ላይ ሲሆኑ ምን ይላል? ሽሮ፣ ሽሮ ብለን በቀላሉ እናነባዋለን ማለት ነው። በመቀጠል ደግሞ በቀ ቤተሰብ ሰባተኛ የሰራውላችሁ ቆ ናት። ቆ እሺ፣ የለ ቤተሰብ ደግሞ ስንተኛ? ሰባተኛ። ከላይ አይተናታል፣ ከላይ አይተናታል። ቆና ሎ አንድ ላይ ምን ይሆናሉ? ቆ ሎ፣ ቆሎ ብለን እናነባለን ማለት ነው። በጣም አሪፍ። በበቤተሰብ ደግሞ የመጀመሪያ በና ቀጥሎ ደግሞ የረ ቤተሰብ ዚስ ያለችው ፊደል ሬ ናት። ስለዚህ በና ሬ አንድ ላይ ሲሆኑ ምን ይላል? በሬ በሬ ብለን በቀላሉ መለየት እንችላለን ማለት ነው። ምንም አይከብደውም። እናንተ ቀስ እያረጋችሁ ፊደሎችን ቅርጻቸውን፣ አቀማመጣቸው መለየት ብቻ ነው የሚጠበቅባችሁ። በሬ በጣም አሪፍ። ቀጥሎ ደግሞ በቨ ቤተሰብ ደግሞ ያለች እንለያት እስኪ። የቨ ቤተሰብ ስንተኛ ናት? አምስተኛ ማነው ስሟ? ቬ ናት። ቬ ቀጥሎስ፣ ከላይ ተናታል። የለ ቤተሰብ ሰባተኛ ሰባተኛ ማነው ስሟ? ሎ ሎ ቬና ሎ አንድ ላይ ሲሆኑ ምን ይላል? ቬሎ ቬሎ ብለን በቀላሉ እንለየዋለን ማለት ነው። ቬሎ ቬሎ በጣም አሪፍ ቬሎ ይላል ማለት ነው። በመቀጠል ደግሞ በተ ቤተሰብ ውስጥ ያሉትን ነው የምናየ። ደግሞ የተ ቤተሰብ ስንተኛ ናት ማለት ነው? ቱ እች ፊደል ናት ቱ ትባላለች። በጣም አሪፍ ቀጥሎ ደግሞ እች ፊደል ማን ናት? የተ ቤተሰብ አራተኛ ይኸው ታ። ስለዚህ ቱ እና ታ አንድ ላይ ሲሆኑ ቱታ ብለን እናነባለን ማለት ነው። ቱታ በጣም አሪፍ። በመቀጠል ደግሞ በቸ ቤተሰብ የመጀመሪያ ይኸው ቸ ቸ። ቀጥሎስ የረ ቤተሰብ ስድስተኛ ከላይ ተናታል። ስለዚህ ቸ እና ር አንድ ላይ ሲሆኑ ቸ ር ቸር፣ ነው ልጁ ደግ ነው ለማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው። በጣም ቀላሎች ናቸው። እናንተ እየጻፋችሁ በደብተር ተለማመዱ። እንዲሁም ኮሜንት ላይ ደግሞ ቃላቱን ምስረታዎችን እየጻፋችሁ ላኳቸው ማለት ነው። እኔም እያስተካከልሁ ትክክል ከሆናችሁ ትክክል ላችኋለሁ፣ ስተትም ካለ አርማችኋለሁ ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ በክፍል ሁለት እንገናኛለን። እስከዛው ደህና ቆዩልኝ።